የሚለው እያየው ነው እግዚአብሔር ይላል እዚህ ጋር ማን አባቴ? ከኔ ጋር ቀጠል። ኦኬ እሱ ከበደው፣ ውዊ ደግሞ ከብሎታል፣ ሌላ ደግሞ አጋዝ መጥቷል። በቃ አዎ፣ እሺ፣ ይሄ እግዚአብሔር ነው የሚለው ወይስ ኤሎሂም ነው የሚለው? አይ የመጣው ከዚህ ነው። አንተ አማርኛ በአማርኛ ነው የተጻፈው? መጀመሪያ ባይብል በምንድን ነው የተጻፈው? ለምን ወደዛ ትራንስሊሽን ነው ካሁን? ስላሴ ስላሴ ስትል ነበር። ባይብል የተጻፈው በአማርኛ ነው ወይ? ባይብል የተጻፈው በአማርኛ ነው ወይ? ለምን ቆይ አንዴ አንዴ አዳምጠኝ። ባይብል የተጻፈው በአማርኛ ነው ወይስ በምንድን ነው? በብራይስት። ስለዚህ እዚህ ላይ ቆም አውራ። እግዚአብሔር እግዚአብሔር እንዳትለኝ ከዚህ በኋላ ኤሎሂም እያልክ አውራ። ስለዚህ ኤሎሂም ማለት ማለት ነው፣ እግዚአብሔር አይ፣ ላስተምር። አሁንም ሁለተኛ ሁለተኛ ሁለተኛ እንዳይለመድ ኤሎሂም ማለት በነጠላ ኤሎሃ የሚለው ቃል አምላክ ሲሆን ኢም የሚል ነገር ሲጨመርበት ኤሎሂም ይባላል። ያም ማለት ደግሞ አማልክት ማለት ነው። እሺ ምን ማለት ነው ሲደገምልኝ

እሺ እናንተ ስርዓት የላችሁም። የመጀመሪያው አሁን ሰው አንድ ሰው እያወረደን እንደ ቅድሙ ምን ጀመር ነው ማለት ነው። ሚውት ያደርግልኛል። እሺ ሚውት አድርግ እያሱንም ሚውት አድርግ። ከዚህ በኋላ ደግሞ ያነሳ ሰው ወረደ። እሺ እያሱ ሚውት አድርግ። አንተ አታስወርዱት አስገቡት፣ ወይስ እንትን አለ ሚዩት ካነሳ አላውቅም እ አስገቡት መልሳችሁ። እሺ እሺ ሰው ልዬ ምን ታደርጋለህ መሰለህ አሁን እንፍጠር ያለው አሁን በቃ በመረጃ ልናወራ ነው፣ መረጃ ይዳኝናል። እንፍጠር የሚለው ብዜት ስለሆነ ነው አለ። ሶስትነትን ያሳያል እያልክ ያለው እንደዛ ነው። አላልኩም ነው ነው አምፕሊቲዩድ ነው የሚያሳየው አምፕሊቲዩድ ታውቃለህ ምን ማለት እንደሆነ አምናል አላመንክም አምናል አምፕሊቲዩድ ነው እያልኩኝ ያለሁት አምፕሊቲዩድ የሚባል ነገር ታውቃለህ አምፕሊቲዩድ ምናምን አምፕሊፋይ የሚለውን ምናምን ቶ አንተ ግሪኩን በእንግሊዝኛ ስለተናገርኩ ይቅርታ አለማወቅ እንደ ነውር አይደለም እሺ ምንድን ነው ግነት ነው ግነት ነው መጽሐፍ ቅዱስ ግነት ነው ይላል መጽሐፍ ቅዱስ ብዜት ነው ይላል ብዜት መሆኑን ማ እየነገርኩ እኮ ነው እኔም ግነት መሆኑን እየነገርኩ ነው። በምንድን ነው የምትነግረኝ? አ በቃ መረጃ ልስጥ። መረጃ እዚሁ ላይ ነው የምትሰጠኝ? እዚሁ ላይ ቆይ ቆይ፣ መረጃ ልስጥ። ቆይ ተረጋግጥ። እግዚአብሔርም አለ ሰውን በመልካችን እንደ እንደ ምሳሌያችን እንፍጠር አለ። ስለዚህ ግነት ነው፣ ያው ሰጠው። የምን ግነት የምን ግነት? ግነት ግነታ የሚባል ነገር አታውቅም አምፕሊቲዩድ የሚባል ነገር አታቅም መሰለኝ ግነት ይላል እሺ አንተ አንተ ምንድን ነው ነው የምትለው እሺ አንተ ምንድን ነው የምትለው አይደለም መጽሐፍ ቅዱስን እያነበብኩልን ነው እግዚአብሔር ሰው በመልካችን ቆይ ቀስበል እንፍጠራለን እንፍጠር ሲል አንተ ከምን ቃል አምጥተ ነው ግነት ነው ያልከው እኮ ተረጋጋና አሁን ላሳይ እሺ ተረጋጋ አሁን በመረጃ ልናውራ ነው የመረጃ ሰዓት ነው አሁን ይሄ ዝም ብሎ የጉንጫ አልፋ ንትርኩ ይብቃና በመረጃ ልናወራ ነው ይኸውልህ አሁን እዚህ አንድ ሀያ ስድስት ላይ አንተ እንዳልከው ምን አለ እቺ ነች ቃሏ አያት እቺ እቺ ቃል የዕብራይስጧ ቃል እቺ ነች ምን አለ ፈርስት ፐርሰን ኮመን ምን አለ አንተ እንዳልከው ፕሉራል ነው የተቀመጠው ፕሉራል ነው አየኸው ብዜት ነው እሺ ጥሩ ስለዚህ አሁን ይሄ ብዜት ሆነ ይሄው እቺ እሺ ዘጠት አንድ ሀያ ስድስት ላይ ነአሽ የምትለዋ ሌታስሜክ ብሎ ነው ያስቀመጠው እንፍጠር እንፍጠር ሌት አስ አስ ብሎ ነው። ጥሩ። አሁን ጥያቄው ጥያቄው እኔም ልክ እንዳንተ አይነት አመጣለሁ ልክ እንዳንተ አይነት ለአንድ ሰው የተባለ ስለዚህ ያ ሰውዬም ብዜት ነው ትላለህ ወይ ግነት ነው ትላለህ? እሺ ቆይ አሁን ተረጋጋ። መጽሐፈ ነገስት ምዕራፍ ምራፍ 12 ቁጥር 9 ላይ እሱም አለ። እሱም የሚለው ነጠላ ነው ወይስ ብዜት ነው? አንድ እያወራን እንሂድ። ነጠላ ነው ብዜት? ነጠላ፣ ነጠላ አባትህ የጫኑብንን ቀንበር አቃልልን ለሚሉኝ ለሚሉኝ ሕዝብ እመልስላቸው ዘንድ ነው አይደል? የሚለው አማርኛው። እመልስላቸው ዘንድ ይላል አማርኛው። ጥሩ እሺ፣ ጥሩ ዕብራይስተኛው ይኸው አንደኛ ነገስት ምዕራፍ 12 ቁጥር ዘጠኝ ላይ ምን እያለ ይናገራል? ወናሲ በምትለው አቃል፣ ኤንድ ሃው ሹድ አይ ነው የሚለው ዊ ነው የሚለው ዊ ነጠላ ነው ብዜት ነው? ነጠላ እንዴ ነጠላ ነው ብዜት ነው? ዊ እኮ ነጠላ ነው ነጠላ ነው። እንደ ኧረ እባክህ እባክህ እን ዊ የሚለው ቃል ነጠላ ነው ወይስ ብዜት ነው? ነጠላ አልኩ እኮ። በል በል በቃ ይቅርታ። በቃ ከአንተ ጋር ማውራት አልችልም። በቃ በቃ በቃ ይበቃል። በቃ በጣም ይቅርታ። እሺ በቃ ሚውት አድርገን እንቀመጥ። ሌላ ሰው ይላል። አረረ በቃ በዚህ ልክ አልወርድም ከአንተ ጋር በቃ። ኧረ በቃኝ። በቃ ይቅርታ። በቃ ከአንተ ጋር በዚህ ልክ ከአንተ ጋር አልወርድም። በቃ በቃ በቃ። ገና ኬ ጂ ምናምን ይቅርታ። ኧረ ማስረጃ ያዙልኝ ያዙልኝ ሚቱ አድርጉልኝ ይንንማ ወላሂ ሪከርድ ካላችሁ ልቀቁት ይፈር ራሱ ማፈሪያ እንዴት እንደሆነ ሚቱ አድርጉ ወይ ታች አውርዱት በቃ አውሩታች ሌላ ሰው ጓደኞች ራሱ ያፍሩብሃል ላ ላ ሞን እኔ እንደውም በዚሁ ላስቀጥል እችል ነበረ እያሱ አንተ ጥሩ ትመስላለህ። ከአንተ ጋር ለቀጠል ያው ይህንን ላጥፋና ስላሴን ያሳይልኛል የምትለው አንድ ጥቅስተኛ ሰላም ብያለሁ እያሱ። አለ እያሱ ነጠላ አላለም። አረጊታይ ይጠብቀንእንደዚህ አይነት ውርደት ያረብ ሱብሃነላህ። አይሰማም እብራሂም አሁን ገና ሰማሁ። መቀጠል ትችላለህ። እሺ፣ ጥሩ ኢየሱስ ማን፣ ይቅርታ፣ ባይብል ላይ ስላሴን ያሳያል ብለህ የምትሞገተው አንድ ጥቅስ አለ ስላሴ የሚለውን ወርድ ነው እሱ እንደሌለ እኔም አንተም እናውቃለን። ምን አጨናነቀን? እዛ ውስጥ ምን አስገባን? እሚያስረዳልኝ አንድ ጥቅስ አለ ብለህ ካልክ አምጣ። ጥቅስ እኮ ይህ ስላሴን ሶስትነታቸውን በአንድነት የሚገልጽ ስላሴ ማለት ታቸውን በአንድ የሚገልጽ ነው ማቴዎስ 28:19 እዛ ሳልገባ ጭማሪ ስለሆነ እዛ ላይ አላወራም። ይቅርታ እሱ ጭማሪ ጥቅስ ነው። እዛ ላይ አላወራም ማለት የተጨመረ ነው። በአብ በወልድ በመንፈስ ቅዱስ የሚለው ከጊዜ በኋላ የተጨመረ ጥቅስ ነው እሱ። እዛ ላይ አላወራም። ሌላ ጥቅስ ካለ አምጣ። አይ አንተ የምታሳየው ሀሳብ ገብቶኛል። ለ ነ አይ እሱ ጨማሪ ተጨማሪ መሆኑን አለመሆኑን ጎግለ ሰርች አድርገህ ሙስሊሞች አሁን ደግሞ ያው እያሱ ከብደዋል እያለህ ነው እያሱ፣ እኔ እንደዚህ ነው ማድረጋችሁ በነገራችን ላይ ከብደዋል፣ አልከበደም ሳይሆን እሱ ከብደዋል እያለ ነው። አንተ ሳትሆን እሱ ነው እያለ እኔ የሚያልኩ አ ስለዚህ ሚት እንዲያደርግ አንተ ሚት እንዲያደርግ ተጨመረ አትበለውን ያልኩ ያው፣ አሁን ከብዷል እያለ ነው አሁን ራሱ። እሺ አላልኩም። አንተን ያልኩት ኢብራሂም ስለዚህ መናገር አትበለው። ለእሱ መናገር ከብደዋል እያለ ነው። እያሱ አንተ የሚውታረግና ከዊቢ ጋር ልቀጥል ማለት ነው። እንደዚህ ነው። ስለዚህ አሁን እሱ ጥቅስ ጭማሪ ስለሆነ በዚህ ጥቅስ ላይ ቆመን ማውራት ይከብዳል። አንችልም። በጣም አጨቃጨቅ ነው። ኦኬ አጨቃጨቅ ጥቅስ ነው። እኔም ይሄ ጥቅስ አንተ አሁን በሀምሳ ኤድ ላይ በአቦል በመንፈስ ቅዱስ የሚለውን በስሜ የሚለውን ጥቅስ ነው። በሀምሳ ኤድ ላይ ተጻፈትሮን ሳምጠው ያ ደግሞ ቆስ ያ ደግሞ በዛው ዘመን በብዙ ዘንድ አከራካሪ የነበረ ጥቅስ ነው። አንዳንዱ በእንዲህ አልተተረጎመም በእንዲህ ተተረጉሟል ብሎ የምትምሉበት ስም ነው ጥቅስ ነው። አልቀበለውም። ሌላ ጥቅስ ካለ ሽማኝ አንተ የምትለው ጥቅስ ለአንተ አትቀበሉ ይሆናል ለእኔ ደግሞ እቀበላለሁ። ስለዚህ እኮ እኔ በማልቀበለው መረጃ እርጋ ታምጣ ባይብል፣ እሱ አሁን የተጨመረ ጥቅስ ስለሆነ እዛ ላይ ላወራ አልችልም። ይቅርታ፣ ሌላ ጥቅስ ካለ አምጣ። እንደዛ ከሆነ ምንድነው ማድረግለ ኢየሱስ አምላክ መሆኑን ወልድ አምላክ መሆኑን መንፈስ ቅዱስ አምላክ መሆኑን እንደገና ደግሞ ሥላሴ አይደለማ፣ እኔም እሰጣለሁ መላእክት አምላክ መሆናቸውን ነቢያት አምላክ መሆናቸውን እኔ እሰጥሃለሁ፣ ችግር የለውም። አሁኑን ጠብቀን እያንዳንዱ ክፍል እንፈታ። ደን እሰጠኝ ክፍል ችግር የለውም። የምታወጣቸው ክፍሎች አውቃቸዋለሁ፣ ግን አሁኑን ጠብቀን ሄዳ እግዚአብሔር ሙሴን ለፈርዖን አምላክ አደረገው የሚለውን ሀሳብ ማውቁ ሀሳብ ነው። አሁኑን ጠብቀን ለምን አለ ብለን እያንዳንዱ ምዕራብ ሰባት ብቻ አይደለም። ቀደም ብለን የኢስላም ጠበቃ የሚሉት ታደርጋ፣ በዛ ጊዜ እግዚአብሔር ሙሴን ለምን ለፈርዖን ሙሴን አምላክ አድርጋለሁ ብሎት እንደተናገረ ሀሳቡን መረዳት ያስፈልጋል። ይሁን ተብሎ የጸጋ አምላክና የባህሪ አምላክ የሚባል ነገር አለን። አውቃለሁ እኮ ኢየሱስ ሁን የጸጋ አምላክ ነው። እንስማማለን አለ ኢየሱስም ከዚህ የዘለለ አምላክነት የለውም። ኢየሱስም ከዚህ የዘለለ አምላክነት አለው። ባይብል ላይ በጣም ጥሩ ለምሳሌ ችግር የለውም። አያስተሰርይ ከፈለገ አንተ አምጣ። የፈለግ አምላክ ነው ነው፣ አምሰሪ ችግር የለውም፣ አምጣ። አንተ አለ የምትለውን ኢየሱስ አምላክ ሌላ ጋር አታነጻጽር። አምጣ፣ ኢየሱስን አምላክ ያደርግልኛል የምትለውን ጥቅስ አምጣ። ያ እኮ እየነገርኩህ ነው፣ አምላክነት ባህሪ አለው ነው። አምላክነት የሚያዝብል ነገር አምጣው፣ ችግር የለውም። ባህሪ አለው የምትለውን ቦታ አምጣው። የቱ ጋር ነው የሰማኝ ነው የአምላክነት ባህል ያለው ምራፍና ምራፍና ቁጥር ውይ፣ ስልክ መክፈት ከቻለ ኦኬ። አንተ ምስል አለ ወይ ማርቆስ ላይ ነው የምትገባው ወይ ማቴዎስ ላይ ነው በእርግጠኝነት ወይ ሉቃስ ከአራቱ ወንጌላቶች ላይ ነው ያለና ኃጢአት ተሰርያሽ ይቀጥልሽ ጠቅስ። እኮ አውቃለሁ፣ በነገራችን ላይ ከቻልክ አውጣልኝ ክፍሉን፣ ስለማላውቀው ማለት። አንድ ስልክ ያስኩት መቶ ምናም ፎሎወር ስለሆነ ወጥቼ እንትን ማለት ስለማልች ነበት። እሺ ችግር የለውም። አይ ቲንክ ማቴዎስ ስንት ላይ መሰለ? እሺ ይሄ ነው አይደለ? በታንኳም ገብቶ ተሻገረ ማን ነው? ተሻገረና ወደ ገዛ ከተማው መጣ። እነሆም በአልጋ የተኛ ሽባ። ስለዚህ ሰውዬ ነው አይደለ? የምታወራው ሽባውን ተነስ ካለው በኋላ

በታንኳም ገብቶ ተሻገረና ና ወደ ገዛ ከተማው መጣ። ይህን ክፍል ከማንበቤ በፊት አንድ ሀሳብ ብቻ ላሉ ሰላሳ ሰከንድ ኢየሱስ ክርስቶስ በምድር ላይ ባነበረበት ጊዜ ላይ ፈሪሳውያኖች እና አይሁዶች ኢየሱስ አምላክ እንደ ራሱን ካደረገ ያለ ጊዜው ይገድሉታል። ኢየሱስ የመጣበትን ስራ ሳይጨርስ ያለ ጊዜው ይገድሉት ኢየሱስን እንደሚፈልጉ ግልጽ ነው። ማለት አይሁድ ለእግዚአብሔር በጣም ይቀናል ቀናተኛ ናቸውና፣ ይህን ሐሳብ እንድት ይዝ ይልኛል። እሱ ኦኬ ልቀጥል። በታንኳም ገብቶ ተሻገረ፣ ወደ ገዛ ከተማው መጣ። እነሆም ባልጋተኛ ሽባ ወደ እርሱ አመጡት። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ልጅ አይዞ ኃጢአትህ ተሰረችልህ አለው። ኃጢአትህ ተሰረችልህ አለው። እነሆ ከጻፎች አንዳንዱ በልባቸው ይሳደባል አሉ። ይህን ማደርግ የሚችለው አሁን የጻፍቶች በጣም ሊቅ ናቸው። በጣም ጻፍቶች ሊቅ ናቸው እና ምንድነው ኃጢአት ሊያስተሰር የሚችለው እስከሚያውቁ ድረስ እግዚአብሔር ብቻ ነው። ዋው እግዚአብሔር ብቻ ነው። አሁን የእግዚአብሔርን ስራን ይሰራ ያለው ኢየሱስ ክርስቶስ ኃጢአት ተሰርዮልሃል ስለው ጻፎች አንዳንዱ በልባቸው ይሄ ይሳደባል አሉት። ኢየሱስም ሀሳባቸውን አውቆ ይላል። አየ ሀሳባቸውን አውቆ ምን ማለት ነው? አሳልፎ እንደሚሰጡ ስላወቀ ሀሳባቸውን አውቆ እንዲህ አለ። ምን አለ? ይኸው እየሱስም ሀሳብ፣ የት አለ? አሳልፎ እንደሚሰጡት አሳልፎ የሚሰጡት የታለ ያለው? የራስን ጭማሪ ያጀምራ። ጭማሪ ጭማሪ ጭማሪ። አቁም አቁም እያስ ጭማሪ ያምጣ። ጭማሪ የት አለ? አሁን እሱን እዚህ ላይ ፈልቅቃ ያሳየን እባክህ። እሱን አሁን እየተናገርኩት ሀሳብ ልክ ነው። ለአንተ ግን ልክ አይደለም። እረዳሃለሁ ዴ ዴ ዴ ተው ተው እዚህ እኛ በአደባባይማ ማጭበር ፊት ለፊት ቁጭ ብለን ና ና ና አሁን አሁን አንተ ያልከው ነገር በጣም ስተት ይሆናል። ሀሳባቸው ምን እንደሆነ ልንገርህ። ያሰቡት ሀሳብ ምንድን ነው? በልባቸው ያሰቡት ነገር አለ፣ አንድ በልባቸው ያሰቡት እሱ ምንድነው? እንዴት ከእግዚአብሔር ውጪ ኃጢአትን የሚያስተሰር የለም ማለታቸውን ነው። ይሄ ሐሳብ ነበር፣ ሐሳቡ ይሄ ነበረ። ምን አለ? ይኸውልህ፣ ልብ አድርግ። በታ ያው እዚህ ጋር እዚህ ጋር ጀምር። አን አንተ ልጅ ኃጢአትህ ተሰረየችልህ አለው፣ አለ አለው። ኦኬ ጥሩ። እነሆም ከጻፎች አንዳንዶቹ በልባቸው ይህስ ይሳደባሉ ስድቡ ምንድን ነው? ምን ነው ስድቡ? ኃጢአት ተሰራ ይችልም ማለቱ ነው አለ። እግዚአብሔር በትክክል እኮ ያው ነገሩ ኃጢአት ተሰራ ይችልም ማለቱ ከእግዚአብሔር ውጭ ነገር ሊያደርግ የሚችል የለም እና እንዴት አይነት ድፍረት ነው! እንዲህ አይነት ንግግር ነው። አርለ ሀሳባቸው ነበር በውስጣቸው ያለው ኢየሱስ፣ በውስጣቸው ያለው ነው አርለ ያወቀው ያ በውስጣቸው ያለውን ነገር ምንድን ነው አላቸው። ቆይ ቆይ፣ ያ በውስጣቸው ያለውን ነገር ምንድን ነው አላቸው። በልባቸው ያለውን ነገር ምንድን ነው አለ ጂ ያስኩልቃል ምንድን ነው አለ በልባቸው ያለውን ነገር አዎ፣ ምንድን ነው አለ። ይሄ ሐሳብ ይሄ ሐሳብ ክፉ ታስባላችሁ አላቸው። ኢየሱስን አምላክ ማለታቸው ክፉ ሐሳብ ነው እያለ ነው። እሺ ኢየሱስን አምላክ ነው ማለታቸው በራሱ ክፉ ሐሳብ ነው ለምንድን ነው ስትል ለምንድን ነው ስትል ሀጢአት ተሰረ ይችል ከማለት ወይስ ተነሳና ይሄድ ከማለት ማን ናቸው ይልቃል አለ ከሁለቱ አንዱ ከባዱ እንደውም ሰው ማስነሳቱ ማሰሳቱ ነገር ግን አለ ኢየሱስ ይሄ በእኔ ሳይሆን አለ ነገር ግን በምድር ላይ ሀጢአት ያስተሰርይ ዘንድ ለሰው ልጅ ስልጣን እንደተሰጥ እንዳለው እንድታቁ አለ ስልጣን እንዳለው የምታውቁ በዚያን ጊዜ ሽባው ተነሳል። ቆይ ተረጋጋ። አን አልጋን ተሸክመ ወደ ቤት ይሄዳለው። ከዛ ደግሞ ተነስቶም ወደ ቤቱ ሄደ። ህዝቡም አይተው አለ ተደነቁ። ምን የተደነቁት ለሰው እንዲህ ያለ ስልጣን የሰጠን እግዚአብሔር አከበሩ። ምንድን ነው የሰጠው ስልጣኑ? ምን ነበር የሰጠው ስልጣን? ኃጢአት የማስተሰረይና ሰው የማስነሳት አለ ቀጥእኔ ቀጥል እና እኔ እቀጥላለሁ። ሐሳቤን አልተቀበልኩም፣ ግን ኖ እንዳትሄድ ብዬ ነው። መለሰው ምን አለ አለ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን እየሱስ የአባቶቻችን አምላክ አስነሳዋለ። ይህን እግዚአብሔር ይህን ማንን ኢየሱስን ማለት ነው። እግዚአብሔር ምን ሊለው ነው ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኝ ከፍ ከፍ አረገው ይላል ስለዚህ ራስም መድኃኒት የሚያደርገው እግዚአብሔር ነው ምንድነው ይሄው